ናውን ምንድን ነው? ናውን ስም የምንለው ማለት ነው። የቦታ የነገር የሀሳብ የሰው ስሞችን የሚጠቅስ የቃላት ክፍል ነው። በእንግሊዝኛው ናውን ኢዝ አ ወርድ ዩዝድ ቱ አይደንቲፋይ ኤኒ ኦፍ አ ክላስ ኦፍ ፒፕል ፕሌስስ ቲንግስ ኦር አይዲያስ። ናውን አይነቶች አሉት፣ ማለትም የስም አይነቶች እና ትርጉማቸውን አብስትራክት ናውን፣ ይሄ የረቂቅ ስም የምንለው ነው። ትርጉሙ ምንድን ነው? በእጅ የማይዳስሱ ነገሮችን ወይም ደግሞ ኔምስ ኦፍ ቲንግስ ካኖ ቢ ተሽድ ኦር ፐርሲቭድ ባይ ዘ ሴንስ። ለምሳሌ ምና ምንጠቀመው ስለዚህ ልንዳስሳቸው ልናያቸው፣ ወይም ደግሞ በሴንሰሪ ክፍሎቻችን የስሜት ሕዋሳት ማለት ነው ልናያቸው ወይም ደግሞ ልንሰማቸው ልንዳስሳቸው የማንችላቸው ማለት ነው። ኦኬ ምሳሌዎች ፍቅር ወይም ላቭ፣ ሰላም ፒስ፣ እውቀት ኖውሌጅ እነዚህ አብስትራክት ናውን ነው የሚባሉት ማለት ነው። የአጠቃቀም ምሳሌ ሺ ሾውድ ግሬት ከሬጅ ትልቅ ጀግንነትን አሳይታለች። ኮንክሪት ወይም ደግሞ ማቴሪያል ናውን፣ ይህ የቁስ ስም ነው። ትርጉሙን በምናይ ጊዜ በእጅ የምንዳሳቸው ነገሮችን ለመሳየ ወይም ደግሞ ኔምስ ኦፍ ፊዚካል ኦብጀክትስ ታት ካን ቢ ፐርሲቭድ ባይ ሴንስ ለመሳየ እዚህ እንጠቀመዋለን። ምሳሌዎች ጠረጴዛ ወይም ደግሞ ቴብል፣ ውሃ ወይም ወተር፣ መኪና ካር። ያጠቃቀም ምሳሌ አይ ኒድ ቱ ባይ ኒው ቼር፣ አዲስ ወንበር መግዛት አለብኝ። ኮሌክቲቭ ና አሁን የስብስብ ስም ትርጉማቸው ምንድን ነው? የቡድን ወይም ደግሞ ስብስብን ለመጥራት ልንጠቀማቸው እንችላለን። ስለዚህ በእንግሊዝኛው ኔምስ ግሩፕ ኦር ኮሌክሽን ኦፍ አይተምስ አዘ ሲንግል ዩኒት ስለዚህ እንደ አንድ ቡድንን እንደ አንድ መሰየም ማለት ነው። ጠቀሜታቸው። ምሳሌዎች ቤተሰብ ፋሚሊ፣ መንጋ ፍሎክ፣ ክፍል ክላስ። የአጠቃቀም ምሳሌ ዘ ኦዲየንስ አፕላውድድ ላውድሊ ተመልካቹ ወይም ደግሞ አድማጩ በታላቅ ድምፅ አጨበጨበ። ኮመናውን አጠቃላይ ስም ወይም ደግሞ በአጠቃላይ ነገሮችን ልንሰይ የምንችልበት ማለት ነው። ትርጉሙ አጠቃላይ፣ በአጠቃላይ ነገሮችን ለመሳይ የምንጠቀምበት ነው። ስለዚህ ኔምስ ኦፍ ጀነራል ኖን ስፔሲፊክ ፒፕል ፕሌይስ ቲንግስ ኦር አይዲያስ ምሳሌዎች፣ ሀገር ካንትሪ፣ ወንዝ ሪቨር፣ ልጅ ቻይልድ። ልጅ ስትል የትኛውም ልጅ ሊሆን ይችላል። ቦይ ስትል የትኛውም ወንድ ሊሆን ይችላል ማለት ነው። ስለዚህ አጠቃላችሁ የሰየማችሁ ነው ማለት ነው። የአጠቃቀም ምሳሌ the city is very large ከተማዋ በጣም ትልቅ ናት ወይም ደግሞ ነች። ስለዚህ ስለ ከተማዋ ትልቅነት ስለ የትኛው ከተማ እንደሆነ አልተናገራችሁም። ለዛ ኮመን ናውን ተጠቀማችሁ የሚባለው ማለት ነው። ፕሮፐር ና ወሌ በመገቡ ጊዜ ግን የዛ ተቃራኒ ነው። የኮመናውን ተቃራኒ ነው። ልዩ ስም ማለት ነው። ይህ ግለሰብን፣ ልዩ ቦታ እና ልዩ ነገርን ወይም ደግሞ ኔምስ ኦፍ ስፔሲፊክ ዩኒክ ፐርሰን ፕሌይስ ኦር ቲንግ ለመሰየም እንደገና ደግሞ ኦልዌይዝ ካፒታላይዝድ፣ የመጀመሪያው ፊደል ሁልጊዜም ካፒታል ነው ማለት ነው። ስትጠቀሙ የትኛውም የአረፍተ ነገሩ ቦታ ላይ ቢሆን። ምሳሌዎች፣ ኢትዮጵያ ወይም ደግሞ ኢትዮጵያ፣ አበበ፣ አበበ ያው በእንግሊዝኛ፣ አዋሽ ወንዝ፣ አዋሽ ሪቨር በእንግሊዝኛው፣ የአጠቃቀም ምሳሌ፣ አዲስ አበባ የዘ ካፒታል ሲቲ አዲስ አበባ ዋና ከተማ ነች ማለት ነው። ይህን ይመስላል። ያልገባችሁ ነገር ካለ ጠይቁ። መልካም ጊዜ።